ብርዝግና ቢሮ በዚህ ልክ በዚህ ልክ ምን ላድርግ? እናቴ ማርያም አንቺ ታውቂያለሽ አይደለም ይሄ ብርዝግና ጽህፈት ቤት ነው ማርያም።

ታየዋለህ? ይታያል? ሀያ ምን ሻ ነው የማረከ እግዚአብሔር? ተማር በለው እያወጣ ነው በለው።

አለ። እኔም የምታየው ሉማሜ ነው። ገና ትገባለህ። ሺህ ዓመት ንገስ። ጥይት ስለማይመታኝ ማይመቴ ነው። ባይዘ ወይ ነው ቦታ ያለስኩሽ አብሪሽ በለው። ሙሉ በሙሉ ሉማሜን ተቆጣጥረናል። ይኸው በየ ምን ሙሉ በሙሉ ሉማሜን እንደምታየው

እስካሁን ቦታ እንደያዝን ነው። ሁለት ሰዓት ሙሉ ተዋግተናል። አለ አለ እዛ በታሽ የነዛ አንድ ሁለቱን አባርቀው በግራና በቀኝ

በግራ በግራ ይዘህ፣ በግራ ይዘህ ክላሽን በግራ ያዟት ሺሜ፣ በለው በለው በለው፣ ታረጋጋ ባሩ በለው፣ እንዳሰመው ባሩ ካነ ነፍሱ ታጨርስ፣ ካነ ነፍሱ ያዘው